ሰላም፣ ሰላም፣ ሰላም ለእናንተ ይሁን። እንደምን ሰነበታችሁ? የአባቴ ብሩካን በክርስቶስ ኢየሱስ ተወዳችሁ፣ ከዘላለም ሞት ወደ ዘላለም ህይወት የተጠራችሁ፣ የዳ ጽፈት የተቀደደላችሁ፣ ጨለማ የተወሰደላችሁ፣ በብርሃን የምትኖሩ፣ የዘላለም ብርሃን በመንግስት ሰማያት ደግሞ የሚጠብቅላችሁ፣ በህይወት መዝገብ ስማችሁ የተጻፈላችሁ፣ የተወደዳችሁ፣ የተመረጣችሁ የአባቴ ብሩካን የቅዱሳን ወንድሞች እህቶች፣ አባቶች እናቶች፣ የጌታ ጸጋ ሰላም፣ የእግዚአብሔር ፍቅር፣ የመንፈስ ቅዱስ አንድነት ከሁላችሁን ጋራ ከሁላችሁ ጋራ ይሁን። እንደምን ሰነበታችሁ? እኔ ደህና ነኝ። የአምላካችን የእግዚአብሔር የቅዱስ እግዚአብሔር ስም የተባረከ የተቀደሰ ይሁን። ዛሬን የጠበቀን በሰላሙ መግባት መውጣታችንን ሁሉ የጋረደ አምላካችን እግዚአብሔር የተባረከ ይሁን። የእግዚአብሔርን ቃል አነባለሁ እንደተለመደው ከዚህ ፊት እንደምናደርገው አንደኛ ጴጥሮስ መልእክት ምዕራፍ አንድ ከቁጥር ከቁጥር 13 ጀምሮ፣ አንደኛ ጴጥሮስ ምዕራፍ 1 ከቁጥር 13 ጀምሮ እስከ መጨረሻው ያለውን አነባለሁ ማለት ነው። የአምላካችን እግዚአብሔር ስም የተባረከ ይሁን። በጌታችን በኢየሱስ ክርስቶስ ስም ቅዱስ ቃሉን አነባለሁ። ስለዚህ የልቦናችሁን ወገብ ታጥቃችሁ በመጠን ኖራችሁ ኢየሱስ ክርስቶስ ሲገለጥ የምታገኙትን ጸጋ ፈጽማችሁ ተስፋ አድርጉ። እንደሚታዘዙ ልጆች ባለማወቃችሁ አስቀድሞ የኖራችሁበትን እምኞት አትከተሉ። ዳሩ ግን እኔ ቅዱስ ነኝና ቅዱሳን ሁኑ ተብሎ ስለተጻፈ የጠራችሁ ቅዱስ እንደሆነ እናንተ ደግሞ በኑሯችሁ ሁሉ ቅዱሳን ሁኑ። ለሰው ፊትም ሳያዳላ በእያንዳንዱ ላይ እንደ ሥራው የሚፈርደውን አባት ብላችሁ በትተሩ በእንግድነታችሁ ዘመን በፍርሃት ኑሩ። ከአባቶቻችሁ ከወረሳችሁት ከከንቱ ኑሯችሁ በሚያልፍ ነገር በብር ወይም በወርቅ ሳይሆን ነውርና እድፍ እንደሌለው እንደ በግ ደም በክብር የክርስቶስ ኢየሱስ ደም እንደተዋጃችሁ ታውቃላችሁ። ዓለም ሳይፈጠር እንኳ አስቀድሞ ታወቀ። ነገር ግን እምነታችሁና ተስፋችሁ በእግዚአብሔር ይሁን ዘንድ ከሙታን ባስነሳው ክብርንም በሰጠው በእግዚአብሔር በእርሱ ስለምታምኑ ስለእናንተ በዘመኑ መጨረሻ ተገለጠ። ለእውነት የታዘዛችሁ ግብዝነት ለሌለው ወንድማማች መዋደድ ነፍሳችሁን አንጽታችሁ እርስ በርሳችሁ ከልባችሁ አጥብቃችሁ ተዋደዱ። ዳግመኛ የተወለላችሁት ከማይጠፋ። ዳግመኛ የተወለዳችሁት ከሚጠፋ ዘር አይደለም፣ በሕያውና ለዘላለም በሚኖር በእግዚአብሔር ቃል ከማይጠፋ ዘር ነው እንጂ። ሥጋ ሁሉ እንደ ሳር ክብሩም ሁሉ እንደ ሳር አበባ ነውና፣ ሳሩ ይጠወልጋል፣ አበባውም ይረግፋል፣ የጌታ ቃል ግን ለዘላለም ይኖራል። በወንጌል የተሰበከላችሁ ቃል ይህ ነው። አሜን። አምላካችን እግዚአብሔር ሆይ ለዘላለም የሚኖር አለ የተባረከ የተቀደሰ ይሁን። አምላካችን እግዚአብሔር ሆይ ጸሩ ቅተሉ ተራራው፣ ኮረብታው፣ ወንዙ፣ ፏፏቴው የሚታየው የማይታየው በከፍታ ብዝቅታ ያለው ሁሉ ያልፋል። አንተ ግን ለዘላለም ጸንተ ትኖራለህ። አንተ ሕያው ነህ። አለም ሕያው ነው፣ ጉልበታም ነው ቃልህ ሁለት አፍ ካለው ሰይፍ ይልቅ እየተሳለ የሚቆርጥ ጅማትና ጥንጥን እስከሚለይ ድረስ የሚወጋ ነው። እግዚአብሔር አምላኬ ሆይ፣ በቃልህ ተከልሃል፣ በቃልህ ነቀልሃል፣ በቃልህ ፈጥረሃል፣ በቃልህ ታጠፋለ፣ በቃልህ ታቃጥላለ፣ በቃልህ ምድረ በዳውን ታለመልማለ፣ በቃልህ ለምለምኑን ምድር ምድረ በዳ በቃልህ ስትናገር እግዚአብሔር አምላክ ሆይ ተራሮች ይንቀጠቀጣሉ ኮረብቶች ሁሉ ይጠፋሉ እግዚአብሔር ሆይ በቃልህ ሁሉን ታደርጋለህ ቃልህ ኃያል ነውና እግዚአብሔር ሆይ በቃልህ ወልደናል በልጅ በክርስቶስ ኢየሱስ ወደን ወልደናል ቃልም ጸጋና እውነትን ተመልክቶ በእኛ አደረ እግዚአብሔር አምላክ ሆይ ቃልህ ወደኛ መጣ ሕይወትንም ዘራብን። ሕይወትን ሰጠን። ዳግም ከሞት ተነሳን። ተስፋን አገኘን። ጨለማችን ተወገደ። ቀንበራችን ተሰበረ። ሰላምን አገኘን። እንቆቅልሻችን ተፈታ። ቋጠሯችን ውሎ ተፈታ። አምላካችን ሆይ መሠረታችንን አንተ ነስክልን። የማዕዘን ራስ የሆንከው ጌታችን መድኃኒታችን ኢየሱስ ክርስቶስ በአንተ ታንጸን ከዘላለም ሞት በጨለማው ኃጢአት ነቀለ እግዚአብሔር አምላክ ባንተው በተባረከው በቅዱሱ ማዘን እግዚአብሔር አምላክ ይተከልከን ያን የእግዚአብሔር ቤተ መቅደሶች አደረከን። የዘላለም መኖሪያ አንተ ሆንክልን። እግዚአብሔር አምላክ ወይ ክብርና ምስጋና ሁሉ ላንተ ይሁን። ስለ አንድያው ልጄ፣ ስለ ተባረከው ልጄ፣ ስለ ቤዛችን፣ ስለ ክርስቶስ ኢየሱስ እናመሰግናለን። ክብርና ምስጋና ላንተ ይሁን። ከማይጠፋ ዘር ሕያው ለዘላለም ከሚኖር እግዚአብሔር አምላክ ከቃልህ ተወልደናል። እግዚአብሔር አምላክ ወይ እናመሰግናለን። ስም እየተባረከ፣ ስም እየተቀደሰ ይሁን። አምላካችን ሆይ መግባታችንን መውጣታችንን ሁሉ ጠብቀ በሰላም አውለናል። ከክፉም ሁሉ ጋር ድህናል። ሰላምን በእኛ ላይ አብዝተሃል። ምረትን በእኛ ላይ አብዝተሃል። ጸጋህን በእኛ ላይ አብዝተሃል። ቸርነትን በእኛ ላይ አብዝተሃል። ከክፉ ፈለጻ ሁሉ ጋር ድህናል። በምረት ሸፍነናል። እግዚአብሔር አምላክ ሆይ እናመሰግናሃለን። እግዚአብሔር አምላካችንና መድኃኒታችን ሆይ በተወደድንበት መዋደድ በመዋደድ በፍቅር ጸንተን አምላኬና መድኃኒቴ አንተን በመፍራት ጸንተን እንድንኖር በሕይወታችን ዘመን ሁሉ እርዳን። ፍቅር የሌለው እግዚአብሔር አያውቅም ተብሎ እንደተጻፈ የተወለን ነው ከፍቅር አምላክ ከእግዚአብሔር አንተ ነውና እኛም በፍቅር እንድንመላለስ በፍቅር እንድንወጣ በብርሃን እንድንወጣ እግዚአብሔር አምላኬ ጸንቶ በሚኖረው በአንተ ፍቅር ውስጥ እግዚአብሔር አምላኬ እኛም በፍቅር እየተዋደድን በሕይወት በመንፈሳዊነት በቅድስና በተበዳንበት እምነት ጸንተን እንድንቆም እግዚአብሔር አምላክ ይርዳን። እግዚአብሔር አምላኬ ወይ ከሙታን በተነሳው ክብርንም በሰጠው በእግዚአብሔር በእርሱ ስለምታምኑ ለእናንተ በዘመኑ መጨረሻ ተገለጠ ተብሎ እንደተጻፈ እግዚአብሔር አምላኬ በተንሳኤው መንፈስ በክርስቶስ ኢየሱስ አምነናልና እግዚአብሔር አምላኬ ወይ ግብዝነት በሌለበት በወንድማዋች መዋደድ ነፍሳችንን አጽንተን እርስ በርሳችን ከልባችን አጥብቀን እንድንዋደድ የሚረዳን መንፈስ ቅዱስ ጸጋ ቃሌ ኃይሌ ነውና በጌታ በኢየሱስ ክርስቶስ ስም በሚያስፈልገን ጸጋና ኃይሌ ሁሉ ዕለት ዕለት እንድትሞላን እንጸልያለን። ለራሳችን እግዚአብሔር አምላኬ ለመኞታችን ለዘመኑ ተላልፈን እንዳንሰጥ ወደ ግራም ወደ ቀኝም እንዳንል የዳንበትን መዳን እግዚአብሔር አምላኬ የመሰረቱን ቤዛውን ክርስቶስን እየተመለከትን ዕለት ዕለት ራሳችን እንድናከብር ረስ ራሳችን እንድናጸና በቤት የሚረዳን ኃይል ሁሉ እግዚአብሔሮ እንዲበዛለን በኢየሱስ ስም እንለምናለን። እግዚአብሔር አምላኬ ለህይወታችን እንቅፋት የሆነ ለመንፈሳዊነታችን እንቅፋት የሆነ ለእድገታችን እንቅፋት የሆነ ማንኛውም ክፉ ነገር ከመንገዳችን እየተነቀለ ይሁን። በመንገዳችን ብርሃን እየብራ በቤታችን በህይወታችን፣ በመግባት በመውጣታችን ሁሉ ያንተ ብርሃን እየብራ ያንተ ኃይል ያንተ ጸጋ ይብዛልን። እግዚአብሔር አምላክ ሆይ የዲያብሎስን ሽንገላ ተቃወሙ ዘንድ እግዚአብሔርን ጦር ቃል ብስ ተብሎ እንደጻፈን በቃልህ ጦር እንወገዋለን። የልጁ የክርስቶስ ኢየሱስ ደም ኃያል ነው። የልጁ የክርስቶስ ኢየሱስ ስም ኃያል ነው። በስሙ ኃይል በመንፈስ ቅዱስ ኃይል የጨለማን ስራ የዲያብሎስን ስራ እናፈርሳለን። ሽንገላውን እንቃወማለን። በጌታ በኢየሱስ ስም የፈረሰ ይሆን። በቃሉ ጉልበት የተቃጠለ ይሁን። በስሙ ጉልበት የተቃጠለ ይሁን። በመንፈስ ቅዱስ ኃይል ክፉ በመንገዳችን የሚቆም በህይወታችን የሚቆም የሚዋጋን ማንኛውም ተግዳሮቱን ሁሉ እናፈርሳለን፣ እናውቀዋለን። በኢየሱስ ስም እየተወጋ ይሆን። እባቡና ጊንጡን ትረግጡ ዘንድ በጠላት ኃይል ሁሉ ላይ ስልጣን ሰጥቻችኋለሁ ተብሎ እንደጻፈ በህይወታችን ላይ በህይወታችን ላይ በተለያየ አቅጣጫ የሚዋጋ ክፉ እባብ፣ ጊንጥ፣ መንፈስ፣ ክፋት፣ አመፃ በኢየሱስ ክርስቶስም የተወጋ ይሁን የተመታ ይሁን። የስኬታችን ጠላት የበረከታችን ጠላት የጤናችን ጠላት የሰላማችን ጠላት የስኬታችን ጠላት ሁሉ በጌታ በኢየሱስም ከመንገዳችን ይራቅ በጌታ በኢየሱስ ስም ከህይወታችን ከመግባት ከመውጣታችን ይራቅ። የጌታችን ኃይል የጌታችን ጸጋ የመንፈስ ቅዱስ ኃይል በጌታ በኢየሱስ ክርስቶስ ስም ለእያንዳንዳችን አብዝቶ እንድትረፈረፍ እንጸልያለን። አምላኬ በጎልናን ፍጠርልን፣ ንጹህ ልብን ፍጠርልን፣ የቀናውን መንፈስ በውስጣችን አድስ። አምላካችን ወይ እንዳናሳዝን እንዳንበድል ጠብቀን። በዘመኑ መጨረሻ አምላካችንና መድኃኒታችን የዳንበትን እውነት አጥብቀን እያያዝን ወደፊት እንድንሮጥ እንድንገሰግስ፣ እግዚአብሔር ወይ እርዳን። እግዚአብሔር ወይ ለታመሙን ጸልያለን፣ በተለያየ ህመም ጌታ ሆይ ልባቸው ላዘነ፣ እግዚአብሔር አምላክ ሆይ በእውነት ምሕረት እንዲሆንላቸው እንዲፈወሱ ጸልያለን ይፈ ፈወሱ የልጁ የክርስቶስ ኢየሱስ ደም ከኃጢአት ሁሉ ያነጻል ተብሎ እንደተጻፈ እንደ ምሕረትህ ብዛት ምሕረት ይሆንላቸው፣ እንደ ቸርነት ብዛት ፈውስን ስጣቸው። እግዚአብሔር አምላኬ ስለ መተላለፋችን ቆሰለ ስለ በደላችን ደቀቀ። እርሱ ኃጢአት የሌለበት አዴቆኖ ሳለ ነገር ግን ስለ እኛ በደል ኃጢአት በመስቀል ላይ ቆሰለ፣ በእርሱ ቁስል እኛ ተፈወስን ተብሎ እንደተጻፈ በኢየሱስ ክርስቶስ ስም አሁን ፈውስ እንዲሆን ጸልያለሁ። የህይወት ፈውስ፣ የሥጋ ፈውስ እንዲሆን በኢየሱስ ስም ጸልያለሁ። የሁሉ ነገር በሁሉም አቅጣጫ እግዚአብሔር በተለያየ ተግዳሮት ለሚገኙ ሁሉም ማቅጣጫ በህይወታቸው በኑሯቸው በስራቸው በትዳራቸው በመግባት በመውጣታቸው ሁሉ ፈውስ እንዲሆን ጸልያለሁ። ለእያንዳንዳችን በህይወታችን ያለብን ተግዳሮት፣ በህይወታችን ላለ ፈተና እንደታውቃለ አምላክ ድል መንሳትን እንድሰጠን ኃይልን እንድሰጠን በኢየሱስ ክርስቶስ እንጸልያለን። ዓለምን የሚያሸንፈው እምነታችን ነው ተብሎ እንደተጻፈ እግዚአብሔር አምላክ የእምነትን ኃይል ጨምርልን የእምነትን ኃይል ሙላብን እግዚአብሔር አምላክ በአንተስ አንተን መደገፍ ይሆንልን። እግዚአብሔር ምርኩዛችን፣ መሰረታችን፣ እግዚአብሔር ጋሻችን አንተነና በአንተ መሸሸግ በአንተ ስር መኖር በአንተ ኃይል ውስጥ መኖር በአንተ ብርሃን ውስጥ መሸሸግ እንዲሆንልን በኢየሱስ ስም እንጸልያለን። አምላኬና መድኃኒቶ የተሰውን ሁሉ የሰበር በጨለማ ላሉ ብርሃን ይብራላቸው። አምላኬና መድኃኒቶ በተለያየ አይነት የህይወት ፈተና ተግዳሮት ውስጥ እግዚአብሔር አምላኬ ለሚያሳልፉ በስደት ላሉ እግዚአብሔር አምላክ የሞገስ ሆናቸው ድልን ስጣቸው፣ ድል መንሳትን አንተስጣቸው አሸናፊ ያደርጋቸው በወደደን በእርሶ ቃ አሸናፊዎች እንበልጣለን ተብሎ እንደጻፈ በኢየሱስ ስም ድል መንሳት ማሸነፍ በኢየሱስ ስም እንዲሆንላቸው ጸልያለን። አምላካችንና መድኃኒታችን፣ ይ እኛ የቀመስ ነው መዳን እግዚአብሔር አምላኪው ለዓለሙ ሁሉ እንዲሆን እግዚአብሔር አምላኪው እንዲሆን በኢየሱስ ክርስቶስ በምስራቅ፣ በደቡብ፣ በምዕራብ፣ በምስራቅ፣ በሁሉም አቅጣጫ በሰሜን እግዚአብሔር መዳን እንዲሆን እንጸልያለን። ከመድሪቱ ላይ ርግማን እንዲሰበር ጨለማ እንዲሰበር ጨለማ ግርዶሽ እንዲወገድ እግዚአብሔር ሆይ የክርስቶስ ብርሃን በሰዎቹ ልቡስ እንዲበራ የመስቀሉ ቃል ለሚጠፉት ሞኝነት፣ ለእኛ ለምንድን ግን የእግዚአብሔር ኃይል ነው ተብሎ እንደተጻፈ እግዚአብሔሩ የመስቀሉ ቃል እግዚአብሔር አምላክ ሆይ ለሚጠፉት እግዚአብሔር አምላክ ሞኝነት ነው፣ ለእኛ ግን ማዳን ኃይል ነው። ጌታው ይህ ኃይል ለዓለሙ ሁሉ እንዲበራ እንጸልያለን። እግዚአብሔር አምላክ አንተ መልካም ነህ፣ ትችላለህ። ተባረክ። በነገር ሁሉ አንተ ክበር፣ ከፍ በል። ይህን ምሽት ባርከ፣ በሰላም አሳድረን ከክፉ ነገር ሁሉ ሰውረን። ለምሽቱ የተመደበ ግፋታ የጨለማ ጉልበት በጌታ በኢየሱስ ስም የታሰረ የተመታ ይሁን። እግዚአብሔር አንተ ነገስብን በልባችን በአሳባችን ለዘላለም ከብደህ ኖርብን። ምላከው ስለሁሉ ሁሉ ተመስከን። ፈቃድ ሀሳብ በህይወታችን ዘመን ሁሉ ይሁንብን። የኛ ፈቃደኛ ምኞት አይፈን። ያንተ በጎ ፈቃድ ህይወት፣ ሰላም፣ እረፍት መጽናናት፣ ስኬት አለውና የአንተ ፈቃድ በዘመናችን ሁሉ ይፈጸምብን። ስለ ሁሉ ተባረክ። አጽናን አበርታና፣ ጠንክረን እንወደሃለን። በጌታችን በኢየሱስ ክርስቶስ ስም እንጸልይ። አሜን።